በክልሉ የሚገኙ የህብረት ስራ ማህበራትና ዩኒየኖች ምርታቸውን የሚያስተዋውቁበትና የገበያ ትስስር የሚፈጠርበት ሁለተኛው ዙር ክልል አቀፍ ኤግዚቢሽንና ባዛር ከሰኔ 6 እስከ ሰኔ 9 በሆሳዕና ከተማ ይካሄዳል። ይህንንም አስመልክቶም የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩርና የክልሉ ህብረት ስራ ልማት ኤጀንሲ ዋና ዳይሬክተሩ ተመስገን ጎዴቦ በጋራ መግለጫ ሰጥተዋል። በሚካሄደው ኤግዚቢሽንና ባዛር ላይ ሰላሳ የህብረት ስራ ማህበራትና ዩኒየኖች የሚሳተፉና አርባ አምስት የመቀበል አይነቶች የሚቀርቡ እንደሆነም ተጠቅሷል። ጉዳዩን አስመልክቶ መግለጫ የሰጡት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር ክልሉ በርካታ የግብርና ጸጋ ባለቤት መሆኑን አንስተውም እነዚህ ምርቶችን ለማስተዋወቅና የገበያ ትስስር ከመፍጠር ረገድ ኤግዚቢሽንና ባዛሩም ፋይዳ የጎላ ስለመሆኑም አንስተዋል። እንግዲህ በዚህ ኤግዚቢሽንና ባዛር አጠቃላይ የህብረት ስራ ማህበራት የምርታቸውን አገልግሎታቸውና አጠቃላይ የህብረት ስራ ማህበራት የሚሰሩትን ስራ በሲምፖዚየም መልክ የሚቀርብበት ሲሆን ሁለተኛው እንግዲህ በኤግዚቢሽንና ባዛሩ ህብረት ስራ ማህበራት በክልሉ ያሉ የግብርና ምርቶችን በተለይ ግብርና ክልላችን የዘርፈ ብዙ ጸጋ ባለቤት ነው። የግብርና ምርት አንጻር እነኚህ ጸጋዎች በተለይም የግብርና አዳዲስ ምርቶች ለሸማቹ ህብረተሰብ በተመጣጣኝ ዋጋ በጥራት የህብረት ስራ ማህበራት አቅርበው አምራቸውን ከሸማች ጋራ በቀጥታ የሚያስተሳስሩበት ነው። እንግዲህ ይሄ ሲደረግ በአጠቃላይ የህብረት ስራ ሚናንም ጭምር ህብረተሰቡ እንዲገነዘብ የሚደረግበትም ኤግዚቢሽንና ባዛርና ሲምፖዚየም ነው። የህብረት ስራ ዩኒዮኖችና ማህበራቱን ለሸማቹ በተመጣጣኝ ዋጋ ምርቶችን ከማቅረብ ባሻገር የግብርናውን ዘርፍ ከማዘመን ረገድ ትልቅ ድርሻ አላቸው ብለዋል አቶ ኡስማን። ህብረት ስራ ማህበራት የግብርና ሴክተሩን ዝማኔ ቀጣይነት በማረጋገጥ የህብረት ስራ ሽግግር በማምጣት ረገድ እጅግ የማይተካ ቁልፍ ሚና አላቸው። አላማቸውም ዋናው ጉዳይ ግብርናን ማዘመን ምርትና ምርታማነትን ማሳደግ የግብይት ስርዓቱን ፍታዊ፣ ጤናማ እንዲሆን ማድረግ አምራቹን ከሸማቹ ጋር በቀጥታ ትስስር በመፍጠር አምራቹም ለተመረቱ ምርቶች ፍታዊ የገበያ ዋጋ እንዲያገኝ ማስቻል ሸማቹ ህብረተሰብ ደግሞ የግብርና ምርትን በጥራት እና በሰጣኝ ዋጋን እንዲያገኝ በማስቻል እርካታን በሁለቱም ወገኖች እርካታን መፍጠር ነው። ተደምሮ ሲወሰድ ህብረት ስራ ማህበራት የህዝብ ተጠቃሚነትን በማረጋገጥ ረገድ ሚናቸው ትልቅና ዘርፈ ብዙ ነው። ይሄ በዚህ ኤግዚቢሽን እና ባዛርም እነኝህ ጉዳዮች በትክክል ጎልተው የሚወጡበት ትምህርት የሚሰጥበት፣ ትምህርትም የሚወሰድበት መድረክ ይሆናል ተብሎ ይጠበቃል። የህብረት ስራ ማህበራት ለአርሶ አደሩ የገበያ ትስስር በመፍጠርና የቁጠባ ባህልን ከማሳደግ ረገድ መስራት ይኖርባቸዋል ብለዋል። የህብረት ስራ ማህበራት የህብረተሰቡን ኑሮ ማሻሻል ላይ ትኩረት አድርጎ እንዲሰሩም ይጠበቃል ብለዋል። በከተሞች የሚታየውን የኑሮ ውድነት በማቃለልም ሚናቸው ዘርፈ ብዙ ነው። ለዜጎች እንግዲህ በተደራጀ መንገድ የቤት አገልግሎት፣ የማህበራዊ አገልግሎት የዘላቂ ልማት ስራዎች ውጤታማነት ስራ መስራት ተልእኮቻቸው ሲሆኑ፣ ተደምሮ ሲወደ ሲወሰድ ዘላቂ ልማትን ማረጋገጥ፣ ዘላቂ እድገትን ማረጋገጥ፣ ትውልድ ተሻጋሪ ስራን መስራት የህብረት ስራ ዋነኛው ተልኮ ነው። በእለቱም በግብርና ምርት ማቀነባበር ላይ የተሳተፉና ከዘርፉ ጋር ተያያዥነት ያላቸው ማህበራትና አካላት እንዲሳተፉም አቶ ኡስማን ጥሪ አቅርበዋል። በክላችን ያሉ ህብረት ስራ ማህበራት ሁሉም በሚባል ደረጃ በግብርና ምርት የሚሳተፉ በግብርና ምርትና ምርታማነት እድገት የሚሳተፉ ህብረት ስራ ማህበራት ምርቶቻቸውን በማቅረብ ለሸማቹ ህብረተሰብ የመሸጥ ምርቶቻቸውን የማስተዋወቅ ግብርና ምርት ከሚያቀነባብሩ ኢንዱስትሪዎች ጋራ የገበያ ትስስር የመፍጠር ከአምራች ኢንዱስትሪዎች ጋር ደግሞ በተለይ የግብርና ምርትን ከማኒፋክቸሪንግ ኢንዱስትሪ ጋራ ቀጥተኛ የሆነ የገበያ ትስስር ፈጥረው፣ ይሄ አሁን መንግስታችን ባመቻቸው እድል ሽጦ የማምረት ተግባርን አንዱ የሚያሳልጡበት መድረክ እንደሚሆን ይጠበቃልና በተለይ ኢንዱስትሪያሊስቶች በግብርና ምርት በማቀነባበር ላይ የተሰማሩ አካላት በዚህ የኤግዚቢሽንና ባዛር ቢሳተፉ ህብረት ስራ ማህበራት ጋራ ሰፊ ስራ ሊሰሩ የሚችሉባቸው እድሎች አሉ። የግብርና ቴክኖሎጂ አቅራቢ አካላት፣ የሜካኒዜሽን መሳሪያ አቅራቢዎች አካላት መጥተው ቢሳተፉ ይጠቀማሉ፣ እኛንም ይጠቅማሉ። ህብረት ስራ ማረት መጥቀም ማለት ሀገርን መጥቀም ነው፣ ትውልድን መጥቀም ነው እና ለዚህ ሁላቸውም እንድትሳተፉ ታላቅ ጥሪ እናቀርባለን uh,